ጽድቅ የሚባለው አሁን በዚህ ሰዓት በዚህ ሰዓት ጽድቅ የሚባለው በተለያየ ቦታ ላይ ትምህርት እየተማርን ሳለን በጽድቅ ባርነት ውስጥ መኖር ደግሞ ሰዎቹን አስቸግሯቸዋል። የኃጢአት ባሪያ፣ የጽድቅ ባሪያ የሚባል ነገር ከዚህ በፊትም አውርቼ ነበር እና ሰው በጽድቅ ባርነት ውስጥ መመላለስ በተገዛበት ልክ እንዴት መመላለስ እንደሚገባ ጳውሎስ ደጋግሞ ሲያስተምር ነበረ። በሮሜ ክፍል ስምንት አስር ላይ ያለው ዋና ዓላማዬ እና ዋና የትምህርቴ ርዕስ ነው። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት ሞት ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ሆኖ ይኖራል ይላል። ሮሜ ስምንት አስር ላይ ክርስቶስ በእኛ ውስጥ ቢሆን ሰውነታችን በኃጢአት ምክንያት የሞቴ ነው ከተባለ ኢየሱስ ክርስቶስ አንድ ጊዜ በኛ ላይ በፈጸመው በዛ በጽድቁ ልክ መመላለስን ነው የምናገረው። እንግዲያስ ባሪያ ማለት ምን እንደሆነ ክፍል አንድ ላይ አውርቻለሁኝ። አሁንም ደጋግሜ አወራለሁኝ። ባሪያ አንድ ባሪያ በሮም ግዛት ላይ ሰውነቱን ቼክት አርጎ ባለቤቱ ለራሱ ለእርሻ ለኢንዱስትሪ ይሆናል ብሎ አቅሙን ፈትሾ የሚያመጣው ሰውዮ የተገዛ ሰውዮ፣ እድሜ ልክ ለዛ ሰውየ ገዢ ሆኖ እየሰራ እንዲሆን የሚቆይ ሰውየ ባሪያ ይባላል። ባሪያው በስህተት ቢሆንም የጌታውን ፈቃድ ያደርጋል እንጂ ከራሱ አንዳች ማድረግ መፈጸም አይችልም። ባለቤቱ ወይም ጌታው ስህተትን አድርጓል ቢሆን፣ አባቴ ሆይ፣ ጌታዬ ሆይ፣ ይሄ ስህተት ነው፣ ይሄን አስተካክል ማለት አቅም የለው ነው።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 የገዛ ገንዘቡን አውጥቶ ስለገዛ ነው። ያን ዕድሜ ልክ የገዛው አንድ ጊዜ አንድ ጊዜ ነው ኢየሱስ ክርስቶስ ዋጋ ክፍሎ የራሱን ደሙን ስለከፈለ አንድ ጊዜ እኛን ስላዳነን በዛ ልክ፣ በዳናው ልክ መኖር ይገባናል እያልን ያለ ነው። ስለዚህ ጽድቅ ምንድን ነው? የእግዚአብሔር ስጦታ እንጂ የሰው ምንም አይደለም።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 አሁን ወደ ሶስተኛ ያሳነት ይችላል። የጽድቅ ባሪያ በጸጋው ልክ የሚኖር እግዚአብሔር በከፈለው መስዋዕት ልክ የሚኖር በደሙ ካሳ ልክ የሚኖር በተገዛ ልክ የሚኖር በተከፈለለት ልክ የሚኖር የሚኖር በሰበከው ልክ የሚኖር እምነቱን በተግባር የሚያሳይ ዕለት ዕለት እግዚአብሔርን በመምሰል ውስጥ የሚገኝ ከኃጢአት ሕግ የበላይ የሆነ ኃጢአት የማይገዛው ኃጢአት አይመጥነኝም የምል እግዚአብሔር አንድ ጊዜ እኔን አድኖኛል እኔ ድኛለኝ አማኝ ነኝ ብሎ በዛው ልክ የሚመላለስ ሙስና የማይመጥ ነው። አመንዝራ የማይመጥ ነው። ውሸት የማይመጥ ነው። ያ ጽድቅ የጽድቅ ባሪያም ያ ከኃጢአት ሕግ የበላይ ኃጢአት አይገዛው ኃጢአትን ሕግን ሁሉ ሰውየ ስለሚፈጽም ይህን ሕግ ለምን አላደረክም ብሎ የሚኮንን የለም እሱ የተገዛበት ዋጋው ከኃጢአት ሕግ ዋጋው በላይ ስለሆነ በተገዛበት ልክ የሚመላለስ ነው። የጽድቅ ባሪያ የሚሆነው የት ለኃጢአት የሞተ ለኃጢአት የሞተ እኛ ለኃጢአት የሞትን እኛ እንዴት ለወደፊት በጽድቅ እንዴት እንድንኖር ዘንድ ያስተምራል ተብሎ እንደተጻፈ ለኃጢአት የሞትን ለኃጢአት የሞተ ሰው በስምንት አስር ላይ ሮሜ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ስለዚህ የሞተ ሰው ምን ይፈልጋል? የሞተ ሰው ምን ይበላል? የሞተ ሰው ምን ይጠጣል? የሞተ ሰው ስጋዊ የሚሸ- መሻት ምን አለው? የሞተ ሰው ክፋትን ለእንዴት ያስባል? የሞተ ሰው የራሱን ኑሮ መቃብር ውስጥ ነው። ስለዚህ ለኃጢአት ሞተናል፣ አያስፈልገንም። ለጽድቅ ግን እያወነን ነው። ጽድቅን በመፈጸም ዕለት ዕለት ተግባራዊ በማድረግ በጽድቅ ውስጥ መኖር የሚችል የጽድቅ ባሪያ ነው። እሺ፣ በእነዚያ እንደዚህ ካልኩኝ ነጥቦቹ አሉ፣ ነጥቦቹ አሉ ከኃጢአት የተመለሰ ሰው ከኃጢአት የተመለሰ ሰው አንድ ሰው ከኃጢአት ተመልሶ ከኃጢአት ተመልሶ በጽድቅ ውስጥ ሁል ጊዜ የዕለት ዕለት የሚመላለስ ከሆነ የጽድቅ ባሪያ ነው። ጽድቅን የሚያደርግ የጽድቅ ባሪያ ነው። ሕዝቅኤል ምዕራፍ 18 ቁጥር 25 ላይ ቁጥር 21 እና እስከ 25 ያለው ክፍል የጽድቅን የሚያደርግ ሁሉ የጽድቅ ባህሪያ እንደሆነ ይናገራል። ሌላኛው ሌላኛው በጽድቅ የሚጸና በሕይወት ይኖራል። ምሳሌ 11 19 ላይ ያለው ቃል ምሳሌ 11 19 ላይ ያለው ቃል ይህን ይናገራል። ሌላኛው ሕዝቅኤል 18 21 እስከ 25 ያለው ቃል አንድ እስከ አምስት እስከ እሺ እሺ። ጻድቁ ግን ከጽድቁ ብመለስ፣ ኃጢአትንም ብሰራ ኃጢአተኛም እንደሚያደርገው እርኩሱንም ሁሉ ቢያደርግ በሕይወት ይኖራልን? የሠራው ሥራ ሁሉ አትታሰብለትም። ባደረጋትም አመፅ በሠራትም ኃጢአት በዚያች ይሞታል። ኃጢአተኛው በኃጢአት ብፀና በዛው ይሞታል። ኃጢአት ያጠፋል፣ ነፍስን ያጠል። የኃጢአት ደመወዝ ሞት ነው። ጳውሎስ በሮሜ ላይ ያለው 3:16 ላይ ደጋግሞ የኃጢአት ደመወዝ ሞት ነው እያለ የምናገረው ይህ ጽድቅን ለመፈጸም በጽድቅ ሲስተም ውስጥ ምኖር። ሌላኛው ደግሞ ኃጢአተኛው ካደረጋት ኃጢአት ቢመለስ ትዕዛዙን ሁሉ ቢጠብቅ ፍርድንና ቅን ነገርን ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም። ስለዚህ እግዚአብሔር አንደ የመለሰ አንደ የጸና አንደ በፊቱ የሚመላለስ ሰው ነው የሚፈልገው። እኛ ለኃጢአት ኮንፎርም አድርገን ራሳችን አመቻምሰን እግዚአብሔር ለኃጢአት እኛን ኃጢአት ብናደርግም ይቅር ይልናል። አዎ ይቅር ይላል፣ ይቅር የማይል አምላክ አይደለም። ግን ለኃጢአት ቀድመን ራሳችን ማመቻመች የለብንም። ስለዚህ ጽድቅ ያለው ሰው ባመነው ልክ የሚመላለስ ሰው ለኃጢአት አይደፍርም እኔን አይመጥነኝም የሚላል ይሸሻል። እግዚአብሔር ረዳዋል። ስለዚህ በጽድቅ የሚጸና በህይወት ይኖራል። ምሳሌ 11 19 ላይ በጽድቅ የሚሰለጥን በጽድቅ የጽድቅ ባሪያ ነው። በጽድቅ የሚሰለጥን ሁለተኛ ሳሙኤል 23 3 ላይ በጽድቅ የሚሰለጥን በህይወት ይኖራል። እሺ መዝሙር 15 ሁለት ላይ በቅንነት የሚሄድ ጽድቅንንም የሚያደርግ በልብ እውነትን የምናገር የማይዋሽ የማይሸነግል እግዚአብሔርን በእግዚአብሔር ማደሪያ ላይ ማደር የሚችለው፣ እዚህ የጽድቅን ፍሬ የሚፈጽም ጽድቅ ላከስ ፍሩት ፉል ነው፣ ይበዛል፣ ይሰፋል፣ የተተከለው አይጠፋም። እግዚአብሔር የሚታየው ደግሞ በጽድቅ ነው። ዳዊት 17:15 ላይ እግዚአብሔርን በጽድቅ እግዚአብሔር ግን እኔ ግን በጽድቅ ፊትህን አያለሁ ክብሬን ሳይጠግባለሁ ነው ይላል። ስለዚህ እግዚአብሔር የሚታየው በጽድቅ ነው። ያለ ጽድቅ እግዚአብሔርን ማየት በፍጹም አንችልም አንችልም። እግዚአብሔር ይታያል፣ የሚታይ አምላክ ነው። እንዴት ነው የምናየው? በጽድቅ በእውነት እርሱን በመፍራት የጽድቅን ስራ በመፈጸም በእግዚአብሔር ፊት እንጸድቃለን፣ እናያለን። እግዚአብሔር እግዚአብሔር የሚታይ አምላክ ነው። በጽድቅ ነው የምናየው። በኃጢአት አናየው። በኃጢያት ዲያብሎስን ነው የምናየው፣ የእርሱን አገልግሎቱን ነው የምንፈጽመው፣ ወደ ኋላ ነው የምንሄደው። ሌላኛው አራተኛው ነጥብ የታመነ ሰው ጽድቅን የሚያደርግ ነው ይላል። ምሳሌ 11 18 ላይ ሀጢው ሰው ሙያ ሀሰተኛ ነው ጽድቅን የሚዘራ ግን የታመነ ዋጋ አለው። ጽድቅን የሚዘራ የታመነ ዋጋ አለው ይላል። ሌላኛው አምስተኛው ለዘላለም ለእግዚአብሔር የታጨ ሰው ጽድቅን እያደረገ በዛው ልክ የሚኖር ነው። ሆሴ ሁለት ሀያ አንድ ላይ ለዘላለም ለእኔ እንድትሆኝ አጭሻለሁኝ፣ በጽድቅና በፍርድም በምሕረትም በርዳሄ አጭሻለሁኝ። ስለዚህ እግዚአብሔር ያጨው በዛ በጽድቅ ውስጥ መመላለስ የሚችል ሰው። ስድስተኛ ጽድቅን የሚራብና ጽድቅን ጽድቅን የሚራብና የሚጠማ ልክ እንደ ምግብ ምግብ እለት እለት እንደሚያስፈልግ ውሃ አሁን አሁን እንደሚያስፈልግ ለዛ፣ በጽድቅ ውስጥ ለመኖር ጽድቅን የሚፈጸም ሰው ጽድቅን ሁል ጊዜ የሚያደርግ ነው። ጠዋት ውሃ ስለጠጣን ቀን ላይ ውሃ አንጠጣም ብለን አንተው ጥዋት ምግብን ስለበላን አሁን አያስፈልግን መንልም። እለት ዕለት ያስፈልገናል። ዕለት ዕለት በእግዚአብሔር ፊት መመላለስን እየጨመርን በመጣን ቁጥር መራብና መጠማት ይባላል። ሌላኛው ደግሞ ሌላኛው ሀሳብ ጽድቅና ሕግ ሕግ ጽድቅና ሕግ የምላለት ሕግ ብንፈጽመው ማንም አይኮንን። ሕግን እየፈጸምን በጸጋው ሆነን ህግን ብንፈጽም ህግ አልፈጸምክም ብሎ እኛን አይኮንንም። ካለም ካልፈጸምን ግን አልፈጸምክም፣ አላደረክም ብሎ ህግ ይኮንን። ህግ ለሚያደርገው መልካም ነው። ማድረግ ስለማንችል ግን ጸጋው ተሰጠን። ጸጋውን ድፍረት አድርገን ጸጋው እንድበዛልን ደግሞ ታዲያ በኃጢአት ጸንተን አንኖር። አይደለም፣ አይደለም እኛ ለኃጢአት የሞትን በጽድቅ ህያው ሆነን እንድንኖር ዘንድ አሁን ያስተምረናል። ስለዚህ ከሮሜ ጀምሮ የተጻፈው በእምነት የምንፈጽመው ህገ ጋት ናቸው። ስላምን ነው የምናደርገው። ስላምን ነው በእምነት የተከናወነ ህግ ነው። ስላምን ነው የምንፈጽመው የዘላለም ተግባር ነው። ከኃጢአት ህግ የበላይ የመሆን ነው። ከኃጢአት የምንሞትበት ህግ ነው። በጽድቅ ህያው የምንሆንበት ህግ ነው።

የሚሰጥ የሚታዘዝ የጽድቅ ባህሪያዎችን እንድንሆን የተደረገልን ነው። ጻድቅ ሰው ጽድቁን ቢያደርግ ፈጽሞ። አራተኛ ጻድቅ ሰው ጽድቅን ያደርጋል ይፈጽማል፣ የጽድቅ ባህሪያ ይሆናል። አንደኛ ዮሐንስ ሦስት ሰባት ላይ ጽድቅን የሚያደርግ ሁሉ ጻድቅ ነው፣ ከእግዚአብሔር የተወለደ ሁሉ ጽድቅን ያደርጋል። አንደኛ ዮሐንስ ሁለት 29 ላይ ጽድቅን የሚያደርግ ሁሉ ከእግዚአብሔር እንደተወለደ ይወቁ። ከእግዚአብሔር የተወለደ ሰው የእግዚአብሔርን ትእዛዝ ይፈጽማል፣ ጽድቅን ያደርጋል። ሌላኛው ደግሞ የእግዚአብሔር ልጆች ጽድቅን በማድረግ ይታወቃሉ። አንደኛ ዮሐንስ 3 9 እስከ 11 ከእግዚአብሔር የተወለዱ ሁሉም ኃጢአትን አያደርጉም ሊያደርጉም አይችሉም። ስለዚህ ኃጢአትን የሚያደፋፍር ጸጋ የለም፣ ጸጋ የለም። ስለዚህ ቲቶ ቲቶ 2 11 ላይ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ባሪያ ጨዋ፣ ጽድቅን ሞኝን፣ ጠዋቅን የማይል ሀብታምን፣ ደሃ፣ ሴትን፣ ወንድን የማይል አንድ ጊዜ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ አለማዊነትን፣ ኃጢአተኝነትን፣ ስጋዊ ምኞትን ክደን የተከበረውን የተባረከውን ተስፋችን ኢየሱስን ክርስቶስን እየጠባበቅን ካሁኑኑ ዛ ጀምሮ ለዘላለም ድረስ ከእርሱ ጋር እንድንጸና እንድንቆም የሚረዳ ነው ይላል። ስለዚህ አሜን፣ ያጸደቀን እግዚአብሔር ነው አሜን። በጸደቅ ነው ልክ እንኖር አሜን። በጸደቅ ነው ትክክል እንኖር። ስለዚህ እኛ ሮሜ ስምንት አስር ላይ ክርስቶስ በእናንተ ውስጥ ብሆን ሰውነታችሁ በኃጢአት ምክንያት የሞተ ነው ሰውነታችን በኃጢአት ምክንያት እየሞተ ሲሆን ጽድቃችን እየጨመረ ነው የሚመጣው። ጽድቃችን ክርስቶስ በእኛ ላይ እየጨመረ ነው፣ የጽድቅ ፍሬ እየጨመረ ነው የሚመጣው። የጽድቅን ስራ እየፈጸምን ነው የምንሄደው እንጂ ወደ ኋላ ተመልሰን ስላይድ ባክ ሆነን ወደኋላ ተመልሰን የኃጢአትን ስራ እየፈጸምን የሚኖርበትም አቅምም የለም። ተባረኩ ወዳችኋለሁኝ። በሌላ ክፍል ስድስት ላይ እስከሚገናኝ ድረስ ሰላም ይሁንላችሁ። ዩቱቤን ሳብስክራይብ ማድረግን አትርሱ። ከተመቻችሁ ግን እንደዚህ የሚመች ግን የሚከብድ ትምህርትን ይዤ ነው የሚቀርበው። እግዚአብሔር ይርዳን። ወዳችኋለሁኝ። መልካም ጊዜ ፎሎሮቼ። አመሰግናለሁኝ ተከታተሎ። ቻው